የሀይሚዬ መልዕክት ሸር አድርጊያለሁ። ወየው ወደየት ነው ሀይሚዬ፣ አንዳንድ ሰዎች መልስ አትስጭ። የምር ዝም ብለሽ እንደ ጥንካሬሽ እንደ ጀግንነት ወደፊት አንቺ ማንንም እንዳሰቢ ሰላም ሰላም አሰላሙ አለይኩም ወረህማቱላህ በረካቱሁ። ወዳጆችና የተከበራችሁ ውድ ውድ ቤተሰቦቼ እንዴት ናቸው? ሰላም ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ አድርጉ። እያደረጋችሁም ለምታበረታቱኝ ከልብ አመሰግናለሁ። እስኪ ላይክ አድርጉኝ፣ የምር አይከፈልበትም። እንደ ሰብስክራይብ ብዛት አይደለም ነገሩ የሁሉም ቻናል ላይኩ ማለት ነው። ለይህል ከልብ አመሰግናለሁ። ኖሮልኝ ከበሮልኝ ማለት ነው። እና የሀይሚዬ ሸር በጣም እንትን ነው፣ ለገባ ይገባዋል ማለት ነው። የምር ሽር ምንም ጥቅም አታገኙም፣ ሀይሚዬ ብትዘቀዝቁ፣ ቤተሰቦቿም ብትዘቀዝቁ። በተለይ እናትና አባትን የምትዘቀዝቁ ወላሂ ልቦና ይስጣቸው። ቲክቶክ ሰፈር እኮ የምር አያስገባም። ዬ ጀግናነሽ ብቻ አትበገሪ። ምንም የክፉን ሰው መልስ አትስጪ፣ የእሳቸውን አትስሚ። አንቺ ብቻ ወደፊት አላማሽን ይዘሽ ማለት ነው። ፍቅራቸውን ደግሞ ይመልስልን። ውድድሬ ከራሴ ጋር ነው፣ ካልተቀየረው ማንነቴ እንዲኖረኝ ከምሻው ምኞቴ፣ ሁሉም ሰው ሊያዩ ከማይችለው ከጥልቁ ህልሜ፣ ከሸሸኩት ድክመቴ፣ ከጥቂቷ ሙከራዬ ትግሌን አላቆምም። በማሸነፌ አምናለሁ። ባልበር እንኳን እሮጣለሁ፣ ባልሮጥ መራመዳለሁ። የአቅሜን ሁሉ አድርጌ አሸንፋለሁ።